ሰላም ጤና ይስጥልን። ይህ ሀሳብ ዴሊ ነው። በዛሬው የሀሳብ ዴሊያችን ላይ ሁለት ትልልቅ አጀንዳዎች እናነሳለን። የመጀመሪያው ኢትዮጵያ የጀመረችው የኒውክሌር ጉዞ እንዴት እየሄደ ነው? የሚኒስቴሮች ምክር ቤት 49ኛ ስብሰባውን አድርጓል፣ እንዲሁም ኮሚሽነርም ሾሞለታል። ሁለተኛ ግብፅ ለዶናልድ ጄ ትራምፕ ከፍተኛውን የሀገሪቱን ኒሻን ለመሸለም አቅዳለች። ግብፅ በዚህ በሻርማል ሼክ በተካሄደው ሰሚት ላይ ብዙ አይነት ሴራዎችን ኢትዮጵያ ላይ ተጽዕኖ ሊያደርሱ ይችላሉ ያለቻቸውን ስራዎች በሰፊው ሰርታለች። እነዚህን ሴራዎች በቅደም ተከተል እንመለከተዋለን። የሙስናም ጉዳይ ከኋላው አለ። አብራችሁን ሁኑ። ኢትዮጵያ የኒውክሌሩን ጉዳይ እንደ ኒውክሌር እያፋጠነችው ነው። የሚኒስቴሮች ምክር ቤት መደበኛ ስብሰባውን አካሂዷል። ይሄኛውም 49ኛ መደበኛ ስብሰባ ተብሎ ይጠራል። እንዲሁም አዳዲስ ሀሳቦች ላይ ተወያይቶ ውሳኔዎችን አሳልፏል። በዚህ ውሳኔዎች ውስጥ የመጀመሪያው ኢትዮጵያ የኒውክሌር ኮሚሽን ማቋቋሚያ ደንብን አዘጋጅታለች። እንዲሁም ይሄ ደንብ በነጋሪት ጋዜጣ ታትሞ ከወጣ ቀን ጀምሮ አገልግሎት ላይ ይውላል ተብሏል። እንዲሁም ኢትዮጵያ ለዚህ የኒውክሌር ኮሚሽን ኮሚሽነርም ሾማለታለች። አቶ ሳንዱካን ደበበ የኢትዮጵያ የኒውክሌር ኃይል ኮሚሽነር ሆነው ተሾመዋል። ኢትዮጵያ ማቀድ፣ መፍጠን እንዲሁም መተግበር የሚለውን አዲሱን እሳቤ በተግባር እያሳካች ይመስላል። ኢትዮጵያ በዚህ በኒውክሌር ኃይል ዘርፍ የመጀመሪያው ግንባር ቀደም አፍሪካዊ አንከር ሀገር ለመሆን ሰፊ ሂደቶችን ጀምራለች። ኢትዮጵያ የኒውክሌር ትልም አፍሪካን ያነቃቃ ነው ተብሏል። አፍሪካ በዚህ በኒውክሌር ቴክኖሎጂ ላይ እምብዛም አልተራመደችም። ኢትዮጵያ የኒውክሌር ኃይል ለማመንጨት ያቀደችው ብስራቱንም ያሰማችው ጉባ ላይ ነበር። የታላቁ የኢትዮጵያ ህዳሴ ግድብ ምርቃትን ተከትሎ ይሄ ብስራት ለህዝባችን ደርሷል። እንዲሁም ከህዳሴ ግድብ የማይተናነስ ኃይል ማመንጨት ይችላል ተብሏል። አፍሪካውያን ቤቶቻቸው ጨለማ ውጧቸዋል። ምድራቸው ግን ዩራኒየም ያፈራል። ይህንን ታሪክ ለመቀየር የተኬደ የመጀመሪያ እርምጃ ሆኖ ተመዝግቧል። እንዲሁም አፍሪካ ትዕምርታዊ የሆኑ ፕሮጀክቶችን እየተመለከተች ነው። ኢትዮጵያ አንከር ስቴት ሆና ለመውጣት የምታደርገው ሰፊ ፕሮጀክቶች አፍሪካን እያነቃ ይገኛል። ኢትዮጵያ በዚህ ዘርፍ ላይ የምታደርገው ሂደትን ፈቅ ሊያደርጉ የሚችሉ ሂደቶችን እያደረገች ትገኛለች። የዓለም አቶሚክ ሳምንት ይሄ በሩሲያ ሲካሄድ የነበረ ነበረ። ሩሲያ የኒውክሊር ቴክኖሎጂን ሰማኒያ ዓመት በላይ ሰርታበታለች። እንዲሁም ጠቅላይ ሚኒስትር አብይ አህመድ በቦታው ላይ ተገኝተው ነበር። የአቶሚክ ሳምንት ውይይት ላይ ከሩሲያው ፕሬዝዳንት ጋር ሰፊ ውይይትም አድርገዋል። ልዑካን ቡድኖቻቸውም እንዴት መሰራት እንዳለበት የትብብር መንፈስ አብሮ በጋራ መሰራት የሚችልበትን ሂደቶችን በሰፊው ሲወያዩ ነበረ። እንዲሁም ልምድ የማካፈል ትብብርና አብሮ የመስራት በዚህ ሂደቶች ላይ በሰፊው ውይይት ተደርጓል። እንዲሁም ኃይል የሌለው ሀገር የቴክኖሎጂም የኢኮኖሚም አቅም መፍጠር አይችልም። ኢትዮጵያ አዲስ በያዘችው የቴክኖሎጂ አብዮት ማሳካት የምትችለው በኃይል ብቻ ነው። ኢትዮጵያ ከሃይድሮፓወር የምታገኘው አቅም ሙሉ በሙሉ ያሰበችውን ዓላማ ማሳካት ስለማይችለው ወደ ኒውክሌር ቴክኖሎጂ የመጣችው። ኢትዮጵያ ከጊዜው ቀደም ፈንጠር ብላ ሊፍት ፍሮግ ያደረገ እቅዶችን በማቀድ እንዲሁም ኢትዮጵያ በኒውክሌር ቴክኖሎጂ ከኃያላን ደረጃ ለመሰለፍ እየተውተረተረች ይገኛል። ይሄም የኒውክሊር ቴክኖሎጂ ሰፊ የሰው ኃይል ኢኮኖሚ የሚፈልግ ነው፣ ግን ጥቅሙ ትውልድ ዘመን ተሻጋሪ ነው። አንድ የኒውክሊር ፕላንት ከመቶ ዓመት በላይ ሊያገለግል ይችላል። ማንኛውንም የዌዘር እንቅፋቶች ሳይዙት ለኢትዮጵያ አስተማማኝ ኢኮኖሚ ለመገንባት ለምታደርገው ጥረት ወሳኝ እርምጃ ነው። እንዲሁም የዓለም አቀፍ አቶሚክ ኤጀንሲ ከኢትዮጵያ ጋር አብሮ ለመስራት ሂደቶችን ጀምሯል። ኢትዮጵያ ለሰላማዊ ፐርፐስ ብቻ የምታውለውን የኒውክሊየር ፕላንት አብሮ በጋራ ለማንቀሳቀስ ሂደቶች ጀምረዋል። እንዲሁም የኢትዮጵያ ዩኒቨርሲቲዎች በዚህ በአዲስ ዘርፍ ላይ ለማሰልጠን ራሳቸውን ለማደራጀት ከወዲሁ ዝግጅት ጀምረዋል። ይሄ እንደ ኢትዮጵያ እንደ ሀገር ፈጣን የተባለ ሂደት ነው። ብዙ ጊዜ ኢትዮጵያ መሰረተ ድንጋይ ይመጣል እንጂ መሰረተ ድንጋዩን መልሶ መመረቅ ላይ አትሳተፍም። ከቅርብ ጊዜ ወዲህ ከሪፎርም በኋላ ከለውጥ ሂደቶች በኋላ ኢትዮጵያ ጀምሮ መጨረስን ተግባራዊ ማድረግ ጀምራለች። ለዚህም መንግሥት የአንበሳውን ድርሻ እየተወጣ ይገኛል። ተመልካቾቻችን አሁን ወደ ሁለተኛው አጀንዳ ገብተናል። መልኩን የቀየረው የግብፅ ጉቦ። ግብፅ በተለያየ ጊዜ ኢትዮጵያ ላይ ተጽዕኖ ለማድረግ ስትል ብዙ ዋጋ እየከፈለች ይገኛል። አሁን በአዲስ አካሄድ፣ አዲስ ስትራቴጂ ነድፋ ግብፅ ኢትዮጵያ ላይ ተጽዕኖ ለማድረግ እየሞከረች ነው። በመረጃዎች እንመልከተው። የመጀመሪያው ግብፅ ለዶናልድ ጄ ትራምፕ የሀገሪቱን ትልቁ ኒሻን ለመሸለም ወስናለች። ኢጅፕት ዊል አዋርድ ዩኤስ ፕሬዝደንት ዶናልድ ትራምፕ ዘ ካንትሪስ ሃየስት ሲቪሊያን ኦነር። ዚስ ዋዝ አናውንስድ ባይ ዚ ኦፊስ ኦፍ ፕሬዝደንት አብደል ፈታህ አልሲሲ። ዶናልድ ጄ. ትራምፕ ለዚህም ሽልማት ደስታቸውን ገልጸዋል፣ አልሲሲንም አድንቀዋል። ትራምፕ የኖቤል ፒስ ፕራይስ ጥማታቸውን ሊያበርድላቸው ይችላል ተብሎ ይጠበቃል። ይሄ ሽልማት ትራምፕን ይመጥናል ወይ ሁን ተብሎስ፣ ለምን ተደረገ አሁን የሚለውን በሰፊው እንመለከተዋለን። ግብፅ በአስራ ዘጠኝ አስራ አምስት የተጀመረውን የዚህን ሽልማት ሂደት እንመልከተው። ትልቅ ስራ ለሰሩ እንዲሁም ለተከበሩ የአባይን ተፋሰስ ቅርጽ የያዘ የሽልማት ሲምቦል ያለው ነው። Symbol representing the Nile that brings together the north, which is represented by the Papyrus, and the south, which is represented by the Lotus ይህ ሽልማት በግብፅ ፈርዖኖች ቅርጻ ቅርጽ የተንቆጠቆጠ ልማትን ብልጽግናን ፖስፐሪቲን ሊያንጸባርቅም ሊወክል ይችላል የተባለ አበባም ጭምር የያዘ ነው። ኦርደር ኦፍ ናይል ዋስ ስታብሊሽድ ኢን 1915 ባይ ሱልጣን ሁሴን ከመል ኦፍ ኢጅፕት ፎር አዋርድ ቱ ፐርሰንስ ሁ ድ ንደርድ ዩስፉል ሰርቪስ ቱ ካንትሪ። ይህ ሽልማት ግብፅ ለትራምፕ ልሰጥ ወስናለች። እንዲሁም ግብፅ ዶናልድ ጄ ትራምፕ በኤርፎርስ ዋን ወደ ግብፅ ሲመጡ በኤፍ 16 ጀቶች አጅባ ተቀብላለች። ስድስት ጀቶች፣ ሶስት ከግራ፣ ሶስት ከቀኝ። ትራምፕን መሸለም፣ በጀቶች መቀበል፣ ይሄ ሁሉ ሂደት ምንድን ነው የሚያመላክተው የሚለውን እንመለከታለን። ትራምፕ በተሰጣቸው ሽልማት እንዲሁም በተደረገላቸው የጀቶች የክብር አቀባበል በጣም ተደስተው ሲያመሰግኑም ታይተዋል። እንዲሁም ኢትዮጵያ ላይ ተጽዕኖ ለማድረግ ይሄኛውን አማራጭ ለምን ተጠቀመች የሚለውን በሰፊው እንመለከተዋለን። ግብፅ ከቀናት በፊት እንዲህ ብላ ነበረ። ግብፅ ብሔራዊ የውሃ ደህንነቴን ለመጠበቅ አስፈላጊውን ሁሉ እርምጃ እወስዳለሁ። ኢጅፕት ዊል ኖት ስታንድ አይድል ቢፎር ኢትዮጵያስ ኢርስፖንሰብል አፕሮች ቱ ዘ ናይል ሪቨር ይሄ የግብፅ ዛቻ ከተሰማ በኋላ ነው ግብፅ ትራምፕን እንደ ንጉሥ ስትቀበል እየታየችው። እንዲሁም ይሄንን የጋዛ ፒስ ሰሚትን እንደ ምክንያት በማድረግ ግብፅ ለግል ጥቅሟ ለማዋል ተፍጨርጭራለች። ግብፅ ዶናልድ ጄ ትራምፕን ለምን መሸለም አስፈለጋት? እንዲሁም ዶናልድ ጄ ትራምፕ በተቀበሉት እጅ መንሻ ምን ሲለፈልፉ ነበር? ዶናልድ ጄ ትራምፕ በተገኘው አጋጣሚ ሁሉ ኢትዮጵያን ሲሸነቁጡ ነበር የሚውሉት። እስቲ እነዚህን ሂደቶች በሰፊው እንመልከታቸው። ኢትዮጵያ ትንሽ ግድብ ገድባለች፣ ግን ብዙ እየተወራለት ነው ብለዋል። ኢትዮጵያ ቢልት ሊትል ዳም ኢትዮጵያ

ይህን ሁሉ ሲያስለፈልፋቸው የነበረው የግብፅ እጅ መንሻ ነው። ግብፅ ለዚህ የጋዛው ፒስ ሰሚትን ለማዘጋጀት የት ቦታ መረጠች? ለምን መረጠች? የሚለውን ነገር በደንብ እንመልከተው። የመጀመሪያው ሻርማል ሼክ ይሄንን ቦታ መርጠዋለች። ይሄ በቀይ ባህር አቅራቢያ የሚገኝ ቦታ ነው። እንዲሁም ሬድ ሲ ሆቴልን መርጣለች። ግብፅ ያለ ምክንያት እነዚህን ቦታዎች አልመረጠችም። አስ ኢት ሆስት አን ኢንተርናሽናል ፒስ ሰሚት ኢን ዘ ሬድ ሲ ሪዞርት ሲቲ ኦፍ ሻርም ኤል ሼክ ኦን መንዴይ። የመጀመሪያው የተመረጠው ቦታ የቀይ ባህር አካባቢ ነው። ሁለተኛው ደግሞ የቀይ ባህር ሆቴል በሚል የተሰየመውን ሆቴልን ያዘጋጀችው፣ ኢትዮጵያ የምታካሂደውን የቀይ ባህር ፍላጎትን ግብፅ ይሄ ቦታ የኔ ነው የሚል ሰብኮንሽየስሊ እየሰራችበት ይገኛል። እንዲሁም ግብፅ በነዚህ ቦታዎች ላይ በሰፊው ልታስተላልፍ የፈለገችው መልእክት ግልጽ ነው። የመጀመሪያው ግብፅ በዚህ ኤሪያዎች ላይ የቀይ ባህር ጉዳይ ይመለከተኛል። ሁለተኛ ይሄንን አካባቢ ቀይ ባህርን እንደ ግል ደሴቷ መጠቀም ስለምትፈልግ ይሄ ደግሞ የኒ ቦታ ነው የማለት ሂደት ነው። ዶናልድ ጄ ትራምፕ ከዚህ በፊት ምን ሲሉ ነበረ? የመጀመሪያው ትራምፕ ግብፅ ግድቡን ታፈነደዋለች ይህንን ሲሉ ተደምጠዋል። ግብፅ አሁን መስጠት የፈለገችው አጀንዳ ቀይ ባህርን ነው። ግብፅ ከዚህ በፊት ትልልቅ ሰሚቶችን የሀገር መሪዎችን ስትቀበል የነበረበት ቦታ ይሄ አልነበረም። ለመጀመሪያ ጊዜ ይሄ ቦታ ይሄ ሆቴል የተመረጠው በምክንያት ነው። ኢትዮጵያ የያዘችውን የቀይ ባህር ፍላጎት፣ ግብፅ ቀይ ባህርን የግሏ ደሴት የማድረግ ፍላጎቷን ለማሳየት የተኬደበት ነው። የሆቴሉ ስምም ቦታውም የተሰራው ቀይ ባህር የግሌ ነው። ኢትዮጵያ በአባይ ውሃ እንዲሁም በቀይ ባህር በኩል ያላትን ፍላጎቶች ለማክሰም የተኬደ ሂደት ነው።

ዶናልድ ጄ ትራምፕ። የሁለቱ ውሃዎችን ጉዳይ የኢትዮጵያን አጀንዳ ለምን ዋና አጀንዳ አድርገው የሚያስፈለጉ ግብፅ ዝም ብላ ነው ወይ፣ በዲፕሎማሲ አቅም ብቻ ነው ወይ የአሜሪካንን መንግስት አቋሙን እንዲቀይር እያደረገች ያለችውን የሚለውን ነገር እንመልከት። የመጀመሪያው ዶናልድ ጄ ትራምፕን እንመልከታቸው። ትራምፕ

ክሪቲሲዝሞች ውስጥ የመጀመሪያው ይሄኛው ነው። ይሄ ግዘፍ ነስቶ የሚነሳባቸው ጉዳይ ሙስና የመቀበላቸው የመስጠታቸው ጉዳይ ነው። ግብፅ ከአፍሪካ ግንባር ቀደምና ቀዳሚዋ ሀገር ነች ሙስና በመስጠት እንዲሁም፣ የግብፅ ባለስልጣናት በዚህ ሂደት ላይ በሰፊው ሲሳተፉ ይገኛሉ። እስቲ በመረጃዎች እንመልከተው ግብፅ የአሜሪካን ፕሬዝዳንቶች አመራሮች በብዙ ሚሊዮን ዶላር በመመደብ ስትደልል ነው የምትውለው። በ2021 እስከ 2022 ድረስ 2.5 ሚሊዮን ዶላር ኢትዮጵያ ላይ ግድቡ ላይ ተጽዕኖ ለማድረስ ብዙ ሚሊዮን ዶላሮችን መድባ ኢትዮጵያን ለማሳጣት ሞክራለች። ይህንን ከ2.5 ሚሊዮን ዶላር በላይ ግን ግብፅ መድባ ስትንቀሳቀስ የነበረው ኢትዮጵያ ግድቡን እንዳትጨርሰው እንዲሁም የአሳሪ ውል ስምምነቱን እንድትፈርምም ጭምር ነው። ግብፅ በቀጥታም ሆነ በተዘዋዋሪ የአሜሪካን ባለስልጣናት እና ቤተሰቦቻቸውን ትደልላለች። ይሄ ድለላ ደግሞ አንዳንዴም ሚዲያ ፊትም የቀረበ ሆኗል። የመጀመሪያው ቦብ ሜንዴዝ። እኚህ ሰው ለግብፅ ብዙ ውለታ የዋሉ ሰዎች ናቸው። ይሄ ሰው ያለ እጅ መንሻ ነው ወይ የዋለው የሚለውን እንመልከተው። ቦብ ሜንዴዝ በመቶ ሺህ ዶላሮች ተቀብለው የግብፅን መንግስት ወግነዋል። እንዲሁም ኢትዮጵያ ላይ ተጽዕኖ እንዲያደርስ አድርገዋል። ስልጣናቸውን ያለ አግባብ ተጠቅመው በሙስና ምክንያት ኢትዮጵያን ሲያሳጡ የነበሩ ሰው ናቸው። ያላቸውን ፖለቲካዊ አቅም በመጠቀም ግብፅን 24/7 ሲያገለግሉ ነበር። ይሄ ከሚዲያዎች ከአሜሪካ ፍርድ ቤቶች አይን ሊያስጠላቸው አልቻለም። ሰነተር መናንዴዝ ዩስ ፓወር ኢንፍሉንስ ኢንክሉዲንግ

ይሄ ሽልማት የተሰጣቸው ኢጅፕት ስ አሶ ሰ ፕርዘንት ናሽናል ኖር ቶ ትራምፕ ን ኢጅፕት ል አወርድ ዩኤስ ፕሬስደንት ዶናልድ ትራምፕ ካንትሪ ሀይስ ሲቪሊን ነር። ይህንን ስንመለከት ኢትዮጵያ የያዘቻቸውን አጀንዳዎች የአባይና የቀይ ባህርን እንመልከት። ግብጽ ይሄ ሽልማቶች ስሰጠ የነበረው ብርም፣ ወርቅም፣ ቅንጡ መኪኖችም ስታፈስ የምትውለው የኢትዮጵያን አጀንዳ እንዲረገጥ ተጽዕኖ ውስጥ እንዲወድቅ ነው። ሁለተኛ ግብፅ ይሄንን ሂደት ለማድረግ የወሰነችው ከቀናት በፊት ኢትዮጵያ ላይ ቀጥተኛ ዛቻ ካደረሰች በኋላ ነው። ግብፅ ያላትን ኢኮኖሚያዊም፣ ፖለቲካዊም ጂኦስትራቴጂካል ቦታዋንም በመጠቀም ኢትዮጵያ ላይ ከፍተኛ ተጽዕኖ ለማድረስ እየሰራች ይገኛል። ም ን ት ስ ም ን ና እስቲ አንዳንድ ነገሮችን በደንብ እንመልከት። የመጀመሪያው ሽልማቱ የአባይ ወንዝን ምስል የያዘ ነው። የወንዙ ተፋሰስ ቅርፅን በደንብ የሚያሳይ ነው። ግብፅ ለትራምፕ መሸለም የፈለገችው ይሄንን ውሃ አስተሳስራ መልእክትም ጭምር ለመላክ ነው። እንዲሁም የስብሰባ ቦታውን ቀይ ባህር ላይ ያደረገችው ሁለተኛ የኢትዮጵያ አጀንዳ ቀይ ባህርን ስለሆነ ነው። እንዲሁም የስብሰባ ሆቴሉንም ሬድሲ ሆቴል ያደረገችውም በምክንያት ነበር። ግብፅ ናይል ኮላር የተባለውን ሽልማት ለዶናልድ ጄ ትራምፕ የሰጠችው እንደ ሙስናም እንደ መተማመኛም እንደ እጅ መንሻም ጭምር ነው። ግብፅ ኢትዮጵያ ላይ ለማሳደር የምትፈልገውን ፖለቲካዊም፣ ኢኮኖሚያዊም ጫናዎች በዚህን ያህል ዓለም በሚመለከተው መልክ ለመሸለም ወስናለች። ዶናልድ ጄ ትራምፕ በሀገራቸው በወንጀል የሚጠበቁ የሚከሰሱ እንዲሁም አጋር ተብሎ የሚጠራላቸውም ኔታንያሁ በሀገራቸው በወንጀል ክስ የተከሰሱ ናቸው። የወንጀለኞችን ስራ እውቅና እንደ መስጠት ይቆጠራል። ግብፅ ለጥቅሟ ስትል ከየትኛውም ኃይል ጋር ተባብራ ትሰራለች። ኢትዮጵያን መክበብ፣ የኢትዮጵያ ውስጥ ያሉ ታጣቂዎችን መደገፍ እንዲሁም ዓለም አቀፋዊ ጫና ኢትዮጵያ እንዲደርስባት በግልጽም በስውርም እጅ መንሻ ስትሰጥ ውላ ታድራለች። የሀሳብ ዴሊ ቤተሰቦቻችን የዛሬ ይህን ይመስል ነበረ። በቀጣይ አዳዲስ ሀሳቦችን ይዘን የምንመጣ ይሆናል መልካም